በስም ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። መስከረም 25 2018 በዕለተ ተንበት በቅዳሴው ላይ የሚሰበከው የዕለቱ ምስባክ ይህ ነው። ለምንት አንገድ ለጉ አህዛብ ወህዝብኒ ነበው ከንቶ ወተንሱ ነገስተ ምድር ለምን

አሕዛብ ለምን ያጉረመርማሉ ወገኖችስ ለምን ከንቱን ይናገራሉ የምድር ነገሥታት ተነሱ መዝሙር ሁለት ከቁጥር አንድ ይህን ቃል የተናገረው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ነው ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት ይህን ቃል ስለ ጌታችን ስለመድኃኒታችን ስለ ኢየሱስ ክርስቶስ ተናግሮታል ገና ወደፊት የሚሆነውን በትንቢት መነጽር ተመልክቶ በመንፈስ ተቃኝቶ ይህን አስቀድሞ ይህን ትንቢት ተናግሮታል ማለት ነው። ይኸውም ምንድን ነው ካልነ ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ምድር ላይ በተገለጠበት ዘመን አሕዛብ የሚያስተምረውን ነገር ይነቅፉ ነበርና፣ ሊቃነ ካህናቱ ኢየሱስ ክርስቶስ ለመያዝ እሱን ለመስቀል እሱን ለመግደል ብዙ ጊዜ ይዘጋጁ ነበር ነገር ግን መያዝ አልቻሉም መያዝ አልተቻላቸው ነበር ጌታችን የሚያዘው እነሱ እንዳሰቡ ሳይሆን እርሱ እንዳሰበው በግድ ሳይሆን በፈቃዱ በኃይላቸው ሳይሆን በትግስቱ ነበርና ሁልጊዜ እነሱ ቢያስቡም እንኳን እርሱ መያዝ አልቻሉም ነገር ግን ያጉረመርሙ ነበር ክርስቶስ በሚያስተምረው እነርሱ ስላልተረዱ ስላልገባቸው ይጨነቁ ነበር መጨነቅን ብቻ ሳይሆን ያጉረመርሙ ነበርና ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ አምላክነቱን ያስረዳቸው ይነግራቸው ነበር። ነቢየ እግዚአብሔር ልበ አምላክ ቅዱስ ዳዊት አስቀድሞ ለምንት አንገልገው አሕዛብ እያለ የሰበከው ያስተማረው ትንቢት የተናገረው ስለዚህ ነበር ማለት ነው። ይህ መዝሙር መስከረም 25 በቅዳሴው ላይ ይሰበካል ማለት ነው። ስለ ቃሉ የአምላካችን የልዑል እግዚአብሔር ቸርነት የእናታቸው የድንግል ማርያም አማላጅነት አይለይን ይቆየን።